እንደ አውሮፓውያን አቆጣጠር በ2022 የተጀመረው ጦርነት ከሁለተኛው የዓለም ጦርነት በኋላ አውሮፓ ያየችው ትልቁ ጦርነት እንደሆነ ይነሳል። በርካቶችም ሕይወታቸውን አጥተው ከመኖሪያ ቀያቸውም ተፈናቅለውበታል። ምስራቅና ደቡቡ የዩክሬን ክፍልም በሩሲያ ዩክሬን ጦርነት ስለ መጥፋቱ ነው የሚነገረው። ሀገራቱ ይህንን ሶስት ዓመታት የዘለቀ ጦርነት ለማስቆም ንግግሮች ቢያደርጉም አሁንም ውጤታማ አልሆነም። በኢስታንቡል በተደጋጋሚ ያደረጓቸው ንግግሮችም የለመዱትን የእስረኞች ልውውጦች በቁጥሮች እንዲጨምሩና የተሰዉ ተዋጊዎችንም ለመመለስ የሚያስችላቸው ቢሆንም ከሶስት ዓመት በላይ የዘለቀውን ጦርነት ለማስቆም ግን ይህ ነው የሚባል ለውጥን አላመጣም። በሩሲያና በዩክሬን መካከል ሀገራቱ ባለፉት ሳምንታት ያደረጉት የሰላም ንግግርን ተከትሎ ለማድረግ የወሰኑት በርካታ ቁጥር ያላቸው እስረኞችን መለዋወጥ ብቻ ነው። በሁለቱ ሀገራት መካከል እየተወሳሰበ ለመጣው ጦርነትና የስምምነት ሂደት ሀገራቱ የተለያዩ ቅድመ ሁኔታዎችን ያስቀምጣሉ። ምዕራባውያንና የዩክሬን ወዳጆች እዚህ ላይ ሩሲያን ይወቅሳሉ፣ የተኩስ አቁሙን ለመቀበል ዝግጁ አይደለችም በማለት የዩክሬኑ ፕሬዚዳንት ይህንን ሲያጠናክሩ ሩሲያ በድርድር ስም የፖለቲካ ጨዋታ እየተጫወተች ነውም ብለዋል። ፕሬዚዳንት ዘለንስኪ የእስረኞች ልውውጥን አስመልክቶ በማህበራዊ የትስስር ገጽ ቸው ላይ የዩክሬን ሰንደቅን የያዙ ወታደሮችን በመለጠፍ በርካታ ወታደሮች ቆስለውብናል፣ በርካቶችም ተጎሳቅለውብናል። እናም ከ25 ዓመት በታች የሆኑ ወታደሮችንም ሩሲያ ይዛብናለች ሲሉ ወቅሰዋል። የሩሲያ የመከላከያ ሚኒስትር ደግሞ ልውውጡን አስመልክቶ የዛሬ ሳምንት በኢስታንቡል የተደረገው ንግግር ውጤት አካል ስለመሆኑ ነው የተናገሩት። ይህ ከእስካሁኑ ትልቅ ነው የተባለለት የእስረኞች ልውውጥ በሁለቱ ወገን በኩል ከአንድ ሺ በላይ የተያዙ ወታደሮች ይለቀቁበታል ተብሎም ይጠበቃል። በሳምንቱ መጨረሻ ሞስኮና ኪየቭ የታቀደውን የእስረኞች ልውውጥ ለማድረግ ባለመስማማታቸው እርስ በርስ ተካሰዋል። እውድለትም ዜሌንስኪ ሩሲያን አስተማማኝ ያልሆነና የፖለቲካ ጨዋታን በእስረኞች ልውውጥ ላይ እያደረገች ነው ሲሎም ገልጸው ነበር። ሩሲያ ደግሞ ዩክሬን የተሰው ወታደሮቿን መሰብሰብ እንኳን ያልቻለች ስትል ወቅሳለች። ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ግፊት በኋላ በከፍተኛ ደረጃ ለመጀመሪያ ጊዜ ከሶስት ዓመታት በኋላ በቀጥታ ውይይት የጀመሩት ሀገራቱ ለሰላም የቀረበ ስምምነት ላይ ለመድረስ አልቻሉም። እንደውም ሩሲያና ዩክሬን በቀጠለው ጦርነት ውስጥ ቆይተዋል። ሩሲያ ወደ ዩክሬን የኢንዱስትሪ ቀጠና ዲኒፕሮ ፔትሮቭስኪ ወታደሮቿን አስጠግታለች። በስፍራውም የባለቤትነት ጥያቄን አንስታለች። ይህንን ደግሞ ሪቨን የተባለችው የዩክሬን ከተማ ከንቲባ ግዙፍ ጥቃት ጦርነቱ ከተጀመረ በኋላ ደርሶብናል ሲሉ አረጋግጠውታል። ይህ ብቻም አይደለም። ሞስኮ ከ450 በላይ ድሮኖችን በዩክሬን ላይ አዝንባለች። ይህም ጦርነቱን ተፋፍሞ እንዲቀጥል አድርጎታል። ምንም እንኳን ሀገራቱ የእስረኞች ልውውጣቸውን እንደተለመደው ቢያደርጉም አሁንም ለሰላም የቀረበ ንግግር ግን ማድረግ አለመቻላቸው ነው የሚነገረው።